እንዲሁም ደግሞ እኔም ሆንኩኝ ልጆቼ፣ ወዳጆቼ፣ ቤተሰቤ ስንታጠበት የቆየ ነው ነው ይህን ሳሙና ለምግብነት ከሚውሉ ዘይቶች አዘጋጀዋለሁ። ገበያ ለምትገዛቸው ሳሙናዎች አብዛኛዎቹን ከምን እንደተሰሩ ግብአታቸውን አታቆም ላቸው ላይ ማሸጊያቸው ላይ የሚጻፉ ከሀያ ና ከሀያ አምስት የበለጠ ግብአት አላቸው። እነዚ ግብአቶች ምን እንደሆኑ አታውቅም። ማንበብ እንኳን ከባድ ነው። ይሄ ግን ቀደሜ እንደነገርኩ ከምግብ ጋር ተሰርተው ሆድ ውስጥ ከሚገቡ ዘይቶች የተዘጋጀ ነው። ያ ምን ያክል ሄልዚ ጤናማ እንደሆነ ነው እንግዲህ የሚያሳየው። ከዛ በተጨማሪ ግን ይህ ሳሙና እንደምታየው ከለር የለውም፣ ቀለም የለውም። ለቀለም፣ ለሽታ፣ ለማድረቂያ ጠንካራ እንዲሆን ረጅም ጊዜ እንዲቆይ አረፋ ብዙ እንዲያወጣ ብዬ የምጨምርበት ምንም አይነት ኬሚካል የለም። ይህ ደግሞ ከነዛ ኬሚካሎች የሚመጣውን የጎንዮሽ ጉዳት ለመቀነስ ታስቦ የተደረገ ነው። በ175 ግራም አዘጋጅቼዋለሁ። ሶስት መቶ ብር ይሸጣል። ልዩ የሚያደርገው ነገር ምንድነው? ረጅም ጊዜ መቆየቱ ነው። ሳሙናው ሳያልቅ እስከ መቼ ነው በዚህ ሳሙና የምታጠበው ብለህ ልትወረውረው ትችላለህ። አዲስ አበባ ውስጥ ላላችሁ ሳሙናውን መግዛት እና መጠቀም የምትፈልጉ እግረ መንገዳችሁንም ደግሞ ይህን ቻናል ላይ ማገዝ የምትፈልጉ ወደ ሜክሲኮ ኮሜርስ አካባቢ አንድ ቦታ ላይ አስቀምጨዋለሁ። እዚህ ቪዲዮ ስር አድራሻቸውን ማፕ ላይ ጉግል ማፕ ላይ ፔስት አድርጋችሁ አስቀምጣችሁ ሰርች ብታደርጉት የምታገኙበትን አድራሻ እዚህ ቪዲዮ ስር አስቀምጥላችኋለሁ። አሁን ወደ ቪዲዮ ጀግናው እንዴት አለ? ጡንቻ አባቴ የሰጠ ጽድቅ የምትሰራበት ለአገልግሎት የምትፋጠንበት ስራህን በብቃት የምትወጣበት ጸጋ ነው። ነገር ግን ከዚህ በተቃራኒ ምንም እንደማይጠቅምክ አልፎ ተርፎም እንደሚጎዳ የሚነግሩህ እነርሱ ግን አሰስነታቸውን ያጸደቁ አልጮች አልጫነታቸውን፣ ሰነፍነታቸውን፣ ሰበበኛነታቸውን፣ ስሜታዊነታቸውን ያጸደቁ እሱን ራሽናላይዝ ያደረጉ አልጮች ከተፈጥሯቸው የራቁ የወደቁ አሊያም ለጠላት ያደሩ ወዳደሮች፣ ከዚያም አለፍ ሲል በባህርነት ሊነዳህ የሚፈልግ ጠላት ራሱ ናቸው። እኔ ግን ጡንቻዬ ለምን ለምን እንደጠቀመኝ፣ ምን እንደሆነ፣ ጡንቻዬ ለኔ ምን እንደሆነ አስር ነጥቦችን እያነሳው እነግርሃለሁ። ያዝ። አስረኛ ጡንቻዬ ለእኔ እድሜ ነው። የአቃል ብቃት ማርጀት መገርጀፍን ያዘገያል። በተለይም ሰውነትህ ከስብ ይልቅ ጡንቻ እየገነባ ሲመጣ ሲገነባ፣ ሰውነትህ ቶሎ አይገረጅፍም። ስለዚህም ጡንቻ መገንባቱ ካለ ጊዜ እንዳትወድቅ ይረዳል። መስራት የምትችልበትን እድሜ ያረዝምልሃል። እኔ 43 ዓመቴ ሆኖ ከኔ እድሜ በታች እያሉ ታናናሾቼ አምስት፣ ስድስት አይደለም አስር ዓመት የመበልጣቸው ታናናሾች አቃተን፣ ወገቤን ሸቀሸቀኝ፣ እዚህ ጋር ቋቋ ለብኝ፣ ይንጫጫብኛል፣ ይቆረጥመኛል ሲሉ በጣም ይገርመኛል። ስለዚህ ጡንቻዬ ለእኔ እድሜ ነው። በ43 ዓመቴ ከኔ 43 ዓመት እኩዮቼ አንጻር በጣም ወጣት ሆኜ የምሰራበት፣ ጠንካራ ሆኜ የምሰራበት ስለሆነ ማለት ነው። ጡንቻዬ ጤናዬ ነው። ከልብ ምት እስከ አስተናነፋፈስ እስከ አስተኛኝት እስከ አቀማመጥ ከአቀማመጥ እስከ አቋቋም ከአቋቋም እስከ ከሄድ ከከሄድ እስከ አሯሯጥ ካሯሯጥም እስከ አዘላለል እነዚህን ሁሉ ለጤንነት የሚጠቅመ ጤናማ ሆነ እነዚህን አይነት እንቅስቃሴዎች እንድትረዳ እንድታደርግ የሚረዳ ጡንቻ ነው፣ ስብህ አይደለም። ስለዚህ ጡንቻዬ ለኔ ጤናዬ ነው ማለት ነው። ደሞ ጡንቻ ቢውልድ ባደረኩ ቁጥር ብዙ ጡንቻ በቦታዎቹ በገነባው ቁጥር ጤናማ እየሆንኩ መጥቻለሁ፣ ከእድሜ አንጻር በተለይ። ጡንቻ ለኔ ንቃቴ ነው። ንቁ እንደሆን አድርጎኛል። እንቅልፍ አጭርና ጥልቅ ሆኖ ያልቅልኛል። ረጅም ሰዓት መተኛበት ጊዜ የለም፣ አይኖርም በጣም የተለየ ወይ ህመም ወይ ከፍተኛ አብኖርማል ሆነ ያልተለመደ ድካም ካልሆነ በስተቀር ማለት ነው። ስተኛም ሰውነቴ ዝብዝፍ አይልብኝም። ቅልል ብሎ ነው መተኛው። ቅልል ብሎ ለመነሳሳስብ ዝብዝፍ ሰውነቴ አይልብኝም። ብዙውን ጊዜ አላንኮራፋም። ጭራሽ አላንኮራፋም አይደለም ግን፣ አላንኮራፋም። ከመኝታ ሰዓት ውጭም ደግሞ እንቅልፌ አያስቸግረኝም። መኝታ ሰዓቴ እንቅልፌ የምተኛበት ሰዓት ላይ ያን ሰዓት ይተኛሉ። በተረፈ አሁን በብዛት ከተማ ላይ ስንሄድ የኔ አስር እና አስራ አምስትም ታናናሾች ታክሲ ውስጥ አውቶቡስ ውስጥ ወይ ባቡር ውስጥ ወይ የሆነ ብቻ መኪና ውስጥ እንዲህ ሲያንገላጅጁ ሲያንቀላፉ ሳይ በጣም ይደንቀኛል። ማምሸት እና ማንጋት ብፈልግ ያለምንም ችግር አሁን እዚህ ጋር የምሰራው ስራ አለኝ። ዛሬ ይህን ስራ ሳልጨርስ አልተኛም፣ ወይም ደግሞ ይህን ስራ መጨረስ አለብኝ አቴኒ ኮስት ብዬ ካሰብኩ እዚች ጠረጴዛዬ ላይ ቁጭ ብዬ ማንጋት እችላለሁ። እንዲህ ብሎ አያስቸግረኝም። ስለዚህ ጡንቻዬ ንቃቴ ነው ማለት ነው። ጡንቻዬ ጉልበቴ ነው። ጡንቻዬ ክብደት ያላቸውን ነገሮች በፍጥነት እንዳንቀሳቀስ አስችሉኛል። ክብደትን መሸከም ግድ የሚል ስራ ሲኖርብኝ በቃ ያለምንም ችግር፣ ያለምንም ማመንታት መስራትና መጨረስ እችላለሁ፣ እነዛን ስራዎች ማለት ነው። ለምሳሌ ልጆቼን መሸከም፣ እነሱን ማሽከርከር፣ ከነሱ ጋር መራሯጥ፣ እነሱን ወደ ሰማይ ማጎን፣ መወርወር፣ በቃ እንደፈለኩ እንደዚህ አይነት ከነሱ ጋር አክቲቪቲዎችን፣ እንቅስቃሴዎችን ለማድረግ ረድቶኛል። ሌላውን ተውት፣ ይህን ሳሙና ሳዘጋጅ በጣም ብዙ ሸክም አለው። መሸከማቸው ነገሮች አሉ፣ ብረት ድስቶች አሉ፣ ማማሰያዎች አሉ፣ ሞልዶች አሉ፣ ቅርጽ ማውጫዎች አሉ። እዛ ውስጥ ገብቶ ሳሙኖ መሸከም ይፈልጋል። ያ ነገር ብዙም አያስቸግረኝም በቀላሉ አንቀሳቅሰዋለሁ በቀላሉ እንዳንቀሳቅሰው ያደረገው ጡንቻዬ ጉልበቴ ስለሆነ ነው። ጡንቻዬ ጥንካሬ ነው። ይህ ከቀደመው ከጉልበቴ ጋር ቢመሳሰልም ለየት ይላል። እርሱም እንዴት ነው? ከባድ ነገርን ተሸክሜ ረጅም ርቀቶችን እንድጓዝ ለረጅም ሰዓት ተሸክሜው እንድገኝ በተለያዩ ምክንያቶች ሊያስገድደኝ ይችላል። ይሄ የቱ ጋር እንደሚፈጠር አታውቁትም። ይሄን ዓይነት ሰውነታችሁ ይሄ ነገር ሲጠበቅበት መቼ እንደሚጠበቅበት አታውቁትም፣ ግን ግን ምንጊዜም ዝግጁ ሆናችሁ ትኖራላችሁ ማለት ነው ምን ጊዜም ሰውነታችሁ ዝግጁ ይሆናል አሁን እንዳልኳችሁ ጥንካሬ እንደዚህ ያገለግለኛል ከባድ ነገር ተሸክሜ ረጅም ርቀት መሄድ እችላለሁ ረጅም ሰዓት መቆም እችላለሁ ብላችሁ ምን ያደርግልሃል ትሉ ትችላላችሁ ለምን እንደሚያስፈልግ አይታወቅም ምክንያቱም ካለህበት ሀላፊነትና ሚና ከአባወራነት የተነሳ ማለት ነው እሱ ሌላ ጊዜ እናገናኘዋለን ጡንቻዬ ፍጥነቴ ነው ለፍጥነቴ በጣም ረድቶኛል ጡንቻዬ ፍጥነት ለሚፈልጉ ስራዎች እጅግ አግዞኛል በስራዎቼ ለሰዓታት በፍጥነት እንደሰራ ቀልጠፍ ቀልጠፍ ብዬ አጡንቾችም እንዲታዘዙልኝ አድርጎኛል ወይም አግዞኛል። ጡንቻዬ ወኔ ነው። በአላማና በትክክል በተሰራ ስፖርት ጡንቻ ሲገነባ ወኔ በደም ውስጥ ይቀጣጠላል። ደም ይሞላል፣ ደም ይፈላል። ከፍተኛ ንዴት ወይም ድራይቭ ለሚፈልጉ ስራዎች አግዞኛል ማለት ነው። የወኔ ምንጩ ልብ ነው ብንል መፍሰሻ ቦዩ ደግሞ ደም ቢሆን ማደሪያው ግን ጡንቻ ነው። ስለዚህ ጡንቻዬ ወኔ ነው ማለት ነው። ጡንቻዬ ቅልጥፍናዬ ነው። ጡንቻዬ ሰውነቴ ሰብሰብ እንዲልልኝ አድርጎኝ ሰውነቴ ስብስብ ብለል፣ እግሬ ዝርግት ወዴ ዝርግፍ ሰውነቴ ዝብዝፍ አይልም ቅልጥፍጥፍ ሰብሰብ በብዬ እንድቀመጥ እንድንቀሳቀስ፣ ስራዬንም በብቃት እንድወጣ ረድቶኛል ማለት ነው። ጡንቻ ጡንቻዬ ጽናቴ ነው። ጡንቻ ለመገንባት ራሱ ከፍተኛ ጽናት እንደሚፈልግ የገነባው ጡንቻ ደግሞ በውስጡ ባለ ሀይል እምቅ ሀይል በስራዬ እንድጽና ጽናት በሚፈልጉ ስራዎች ላይ እንድበረታ ውጤታማ እንደሆነ አግዞኛል። በእርሱ ባለ እምቅ ኃይል ጥንካሬ፣ ወኔ ጽናቴን አትርፌበታለሁ ማለት ነው። የመጨረሻው ነው እንግዲህ የመጨረሻ ይሄ በአንደኝነት ደረጃ የሚገኝ ጥቅሙ ነው። በአንደኝነት ደረጃ እስካሁን ከአስር ዘጠኝ ስምንት እያለ ነው ይመጣ ይሄ በአንደኝነት ደረጃ ነው። ብዙዎቻችሁ ምናልባት አታስተውሉትም። ጡንቻዬ የወንዴ ዘሬን መጨመር አግዞኛል። ሁትሜስ ቴስቶስትሮን የምንለው ማለት ነው። የሰውነት ስብ ብዙ የሴት ዘርን ኦስትሮጅንን እንዲመረት ሲያነቃቃ ጡንቻ ደግሞ የወንዴ ዘርን በብዛት እንዲመረት በሰውነት ውስጥ በደም ውስጥ እንዲሰራጭ ያነቃቃል። የወንዴ ዘር ደግሞ ደም እንዲሞቅ እንዲፈላ፣ ንዴት እንዲሆን፣ ድራይቭ እንዲሆን፣ ወኔ እንዲሆን እንዲቀጣጠል ሲያደርግ ወንዳ ወንድነትም ከእርሱ ይገኛል። የዚህ የወንዴ ዘር ምርት መመናመን ወንዱን ደካማ፣ ጎስቋላ፣ መሃን፣ ስልብ፣ ሴታ ሴት ያደርገዋል። ይህ ተፈጥሮ ነው። በጡንቻ አነቃቂነት የሚመረተው ይህ የወንዴ ዘር ከላይ ለዘረዘር ናቸው ሁሉ መነሻቸው ነው ጡንቻ አገኘው ብዬ ይሄ የወንድ ዘር ከሱ በተለይ ተጠቀምኩኝ ካልኩኝ ቀድሜ የዘረዘርኳቸውን ዘጠኙን በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ጡንቻችን ለዚህ ይጠቅመናል። እኔ ላለፉት ሀያ ዓመት እና ከዛ በላይ በሰራውት ስፖርት አማካኝነት የገነባው ጡንቻ አሁን የጠቀስኩልን የዘረዘርኩልን ረድቶኛል። ስለዚህም በተለይ እድሜዎቹ ሀያዎች ውስጥ ያለከ ወንድሜ ይህንን አውቀህ ካሁኑ ስፖርት የመስራት ልምምዱን አዳብር። ሌላ ጊዜ የስፖርት መስራት ልምምዱንና ሂደቱን የራሴን ተሞክሮ አካፍልሃለሁ። በርታለኝ።